ሰላም ሰላም ጤና ይስጥልኝ፣ ውዴ ዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ በዚህ ትርፍርፍ ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። የዛሬ ቪዲዮ እጅግ በጣም አስተማሪ፣ ፀሐዩ በጣም ነው የሚያስጠላው፣ ፊት ለፊት ወጥቶ ማለት ነውና፣ ስለዚህ ዛሬ ለብዙዎቻችሁ ትምህርት ይሆናል ብዬ ያሰብኩት አንድ ነገር አለ። እኔም ያየሁት ዛሬ ጠዋት ነበር፣ እግዚአብሔር ዛሬ ጠዋት ነው ግን ብዙዎቻችሁ ተስፋ እየቆረጣችሁ ኢትዮጵያ ለመግባት ብላችሁ ያሰባችሁ ኢትዮጵያ እንዳትገቡ ደግሞ በቃ የሆነ በሰው ሰዎችን አይታችሁ የምትሰናከል እህቶች ስላላችሁ ለእናንተ መልስ ይሆናችሁ ማለት ነው እና በመጀመሪያ እንግዲህ ቪዲዮውን ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሁሌ ቪዲዮ ስለቅ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫነው ሁሌ ደግሞ ለናንተ በመጀመሪያ ለናንተ ይደርሳችኋል ማለት ነው። ቪዲዮ ቼን ማለት ነው ስለቅ። እና ዛሬ እንግዲህ እንደነገርኳችሁ ከብዙ ትንሹ ማለት ነው እና አንዳንዴ በሰው ጫማ ላይ የምንጫማ እህቶች አለን። ያ ማለት ያው አንድን ሰው ስለምንወደው ስለምናከብረው፣ ለዛ ሰው ካልተሳካ ለኛም እንዳልተሳካ አድርገን የምናይ እህቶች ስላለን፣ ዛሬ ደግሞ የእናንተ ስህተት ወይም ደግሞ እኔም በፊት እዛ ሆኜ በቃ ለከሌ ያልተመቸ ሕይወትማ ኢትዮጵያ ለእኔም አይመችም ብያስብ ነበር እና ስለዚህ በራሳችን እግር በራሳችን ጫማ መጫማት እንዴት እንደምንችል ዛሬ እነግራችኋለሁ። እኔ እንደው ዛሬ የምር ምሰራላችሁ የነበረው አንድ በጣም ደስ ያለኝ ነገር ስለነበረ እናንተም ላመሰግናችሁ ያንንም ልሰራ ነበር ያሰብኩት ማለት ነው። ግን ይህንን ነገር ደግሞ አጋጣሚ ጠዋት ላይ ገብቼ የሆነች እህታችን ናትና ያው የራሷ ህይወት ኢትዮጵያ መታ እንደኛው ከአረብ ሀገር መታ ህይወቷን እየኖረች እያለ ምን እንደገጠማት አናቅም፣ ግን ሰው ሀገር እየሄደች ቪዲዮ ለቀቀች ማለት ነው። ከዛ እስር ላይ የገባችው እህቶቼ ማለት ነውእና ያው የእኔ ተከታታዮች በእርግጠኝነት እንደዚህ አይነት ነገር ይኖራቸዋል ብዬ አላስብም። የምር አላስብም። ምክንያቱም በጣም ጀግኖች፣ በጣም ጠንካሮች ናቸውና የምሰጡት ኮመንት ራሱ አንደኔ በጣም ያስደንቀኛል፣ በጣም የሚገርመኛል ማለት ነውና በጣም አርቃችሁ በራሳችሁ ኮንፊደንስ ኖራችሁ የምትከታተለኝ እህቶቼ ወንድሞቼ ናችሁ ያላችሁትና፣ ግን እዛ ቦታ ላይ ያየሁት ነገር በጣም የሚገርም ነገር ነው ማለት ነው። ማለት በቃ ለአንቺ ኢትዮጵያ ካልተመቸማ እኛ ኢትዮጵያ ልመጣ ማን ሊጎዳ ነው? ራሳችሁ እኮ ነው የምትጎዱት እንጂ ማንም አትጎዱ። ለምሳሌ እኔ ራሴ እኔ መስየ ነው የምኖረው አይደለ? ያቺ ልጅም ደግሞ ራሷ መስላ ትኖር ነበረ። ምናልባት እናንተ ሚዲያ ላይ ያለውን ነገር ነው የምታውቁት። እቺ ልጅ ወይ ከባሏ ጋር ተጣልታ ይሆናል ወይ ቤቱ ሊፈርስባት ሆነው ሊሆን ይችላል ልጅ ጥላ የምትሄደው ማለት ነው። እና የራሷ ኬዝ የራሷ ምክንያት አላት። ስለዚህ በእሷ ጫማ ደግሞ እኛ ካልተጫመን ማለት የለብንም። የእሷ ሕይወት ሌላ የእኛ ሕይወት ሌላ። እሷ ዛሬ ካልተመቻት እኔም ነገ አይመቸኝም ብዬ ማሰብ የለብኝም። በቃ ማለት እያንዳንዱ ሰው የራሱ ሕይወት ነው የሚኖረው እናንተ ለምሳሌ አሁን ከስደት መጥታችሁ አግብታችሁ ወልዳችሁ ምናምን ልትኖሩ ትችላላችሁ። የሆነ ሰዓት ደግሞ ፈጣሪ ያምጣው ነው የሆነ ነገር እንትን ብትሉ በቃ ሂጄ መስራት አለብኝ ብላችሁ ልትሉ ትችላላችሁ። አንዱ ሰው ደግሞ የፈለገ ችግር ቢደርስብኝ እዚሁ ሀገሬ ላይ ሞታታለሁ የሚል ሰው፣ ችግሩን አብራችሁ እዚህ ቁጭ ብላችሁ መጋፋጥ ነው ወይስ ደግሞ ትቶ ሂዶ ሰርቶ መምጣት ነው? ያ ደግሞ እያንዳንዳችሁ የራሳችን የሆነ አስተሳሰብ ይኖረናል ማለት ነው። ስለዚህ አለም ዛሬ ያልተመቻትም እና እሱ ሀገር ስለሄደች እኔ ለእናንተ የሆነ ኢትዮጵያን ሆኑ እያልኩኝ አጋጣሚ የሆነ ነገር ገጥሞኝ እኔ ሰው ሀገር ቢሄድ እናንተ እኔ ስወድቅ አብራችሁን መውደቅ የለባችሁም። ገባችኋ? መውደቅ የለባችሁም። እኔ የሰው ልጅ ነኝ። እግዚአብሔር ብቻ ነው የማይወድቀው የሰው ልጅ ይወድቃል፣ ይነሳል፣ ይፈተናል። ብዙ ነገሮች አሉ፣ መከራ ያገኘዋል፣ ብዙ ብዙ ማለት ነው። ስለዚህ ያንን ነገር አርቃችሁ አስቡ እህቶቼ። በቃ እሷ አልተሳካላትም እና እናንተም አይሳካላችሁም ማለት አይደለም። ፈጣሪ ናችሁ እንዴ? እኔ በሷ ጫማ እንዴት እናንተ ትጫማላችሁ? እናንተ የራሳችሁ ጫማ ላይ ነው መጫማት ያለባችሁ። በራሳችሁ ደግሞ ኮንፊደንስ ይኖራችሁ፣ በፈጣሪያችሁ ደግሞ በቃ የሆነ እምነት ጣሉ። እኔ እንዲህ ያደርጋለሁ፣ የቻልኩትም ፈጣሪ ደግሞ የቀረውን ያስተካከልልኝ አልበሉ። ኢትዮጵያ ስትኖር ሁሉም ነገር ሞልቶ ሁሉም ነገር ተወርፎ አይደለም ግን ትኖር አላችሁ። ፈጣሪ የፈጠረውን ጎሮሮ በቀን አንዴ ሁለቴ ሳይበላ የሚውል የሚያድር ሰው የለም አይደለም። ቤት ተከራይቶ እየኖረም የራሱን ቤት ይኖረው ሜዳም ላይ እንኳን ለምኖ ይበላም የኔ ቢጤ ይሁን ሳይበላም አይውልም አያድርም። ይህን ማመን አለባችሁ። ግን ፍላጎታችሁ ምግደው ተራሳችሁ ነው። በቃ በራሳችሁ ትሂዱ፣ ፈጣሪያችሁን ጠይቁ፣ ለምኑ። በቃ ለምኑ እኮ ነው የተባልነው። ለምኑ በቃ ሰዎችን አትደገፉ። ሰዎች ስትደገፉ እንደዚህ ሲወጥቁ አብራችሁ ልትወጥቁ ነው። ፈጣሪ ብቻ፣ በሱ ላይ ተደገፉ። በቃ ለሱ አደራ ስጡ፣ መንገዳችሁን፣ ህይወታችሁን ትዳራችሁን ልጆቻችሁን ቤተሰቦቻችሁን ስራችሁን እያንዳንዱ ነገር ማለት ነውና ለፈጣሪያችሁን አደራ ስጡ። በቃ አንተ ጠብቅልኝ በሉ። እኔ ለምሳሌ ይህን ሱቅ አንድ ሰው ጠብቅልኝ ብል ፈጣሪ ወቀው ወይ እውነት ከልቡ ይጠብቅልኝ ይሆን ወይ? ስትዘረፍ ዝም ብሎ ሊሆን ይችላል። ገባችሁ አይደለም? ለፈጣሪ ግን አደራ የሰጠ ሰው መቼም ቢሆን አይጎልበትም። እና እባካችሁ እህቶቼ የሰውን ህይወት እያያችሁ እድሜያችሁን የልጅነታችሁ ጊዜ የምትወልዱበት ሰዓት የምታገቡበት ሰዓት የምታርፉበት ሰዓት በሰው ሀገር አትንከራተቱ በቃ ለምን በቃ እዚሁ ሰርታችሁ ትበላላችሁ ሰው እኮ ጉሊት ራሱ እየሰራ እኮ ይኖራል አይደለ እንዴ የሰው ቤት እየሰራ ይኖራል ደግሞ በጣም የሚገርመኝ ነገር ማለት ነው እቺ ምድር ላይ ቢያንሱ እንኳን ብዙ አንቆይም የምሬ ነው የምላችሁ እኔ ጊዮርጊስ እጄ ከመጣ በኋላ በርሜል ጊዮርጊስ እጄ ከመጣ በኋላ አይሞቀኝም፣ አይደንቀኝም፣ ምንም መስሎ አይታየኝም። ለምን እኛ ሰላሳ ሰማንያ አመት መቶ አመት አይደለም ይቅርና አንድ ሺህ አመት እንኳን በዚህ ምድር ላይ ቢፈቀድልም ማለት ነው ለእግዚአብሔር ትንሽ በቃ የሆነ በምን የት በምን ልበላችሁ እንደው በቃ ጥቂት ነገር ናት፣ በቃ በእግዚአብሔር ቤት ማለት ነውና ያቺ ምንኖርበት ጊዜ ያን ስታስቡ ደግሞ ለየትኛው እድሜ ነው እናንተ ሰው ሀገር እየተንከራተታችሁ ማዳም በጠዋት ተነሽ እያለች በቃ የሰው የሰው እረኛ የምትሆኑት በቃ ሰው እናንተን እንደ በግ የሚነዳችሁ በቃ የራሳችሁን ህይወት ኑሩ ኑ በቃ ሀገራችሁ ግቡ የምሬ ነው የምላች አትሰናከሉ በቃ የምሬ ነው የምላችሁ እና አትሰናከሉ ሀገራችሁ ግቡ በሀገራችሁ ላይ ባላችሁ ነገር ሰርታችሁ ትኖራላችሁ እና ተስፋ አትቁረጡ በሰው ጫማ አትጫሙ በራሳችሁ በቃ ከእግዚአብሔር በታች በራ እና እንደነገርኳችሁ ዛሬ የምር ልሰራላችሁ የነበረው ሌላ ቪዲዮ ነበርና፣ ጠዋት ላይ ያንን እንትን ሳይ ቪዲዮ አይቼ ከዛ ኮመንት ላይ ሳነብ የምር በጣም አሳዘናችሁኝ። እንደዚህ የሚጽፉ እህቶቼ በጣም አሳዘኑኝ። በቃ ሰውን እየተከተሉ ሲወድቅም እየወደቁ ነው የሚሄዱት ማለት ነው። ስለዚህ ቢያንስ ለእነዚህ እህቶች በእውነት ለጓደኞቻችሁ ሼር አደርጉ። ተስፋ አትቁረጡ፣ የምሬ ነው የምላችሁ በሰው ተስፋ ብትቆርጡ ማለት ነው በፈጣሪያችሁ ተስፋ እንዳትቆጡ። ምክንያቱም ፈጣሪ ቀን አለው፣ ለእናንተ የሚያነሳችሁ ቀን አለ። እግዚአብሔር እኔ በህይወቴ እራሱ በቃ እኔ ብዙ ቦታ ላይ በቃ ይሄ ነገር አይሳካም ብዬ ብዙ ነገሮች ያልኩበታል። ግን ፈጣሪ የባዳ ወዳጅ እየሰጠኝ፣ የእኔ ያልኩት ሰው ሲርቀኝ፣ የእኔ ያላልኩት እግዚአብሔር ደግሞ የራሱ የሆነው ሰው ደግሞ ከእኔ ጋር እያመጣ ሲያጣምር፣ በቃ ምን ልበላችሁ? በቃ እኔ እንጃ። እግዚአብሔርን ግን ከፈጣሪያችሁ ጋር በደንብ አድርጋችሁ እንትን በሉ ይሄ በቃ ምን ልበላችሁ እንዴት አድርጌ ልግለጽላችሁ። በቃ በጣም ቅርቡ ኑ ለፈጣሪያችሁ። ክፉን ነገር ተው፣ ሰው ሀሚትን ተው፣ አጥያት ንስሐ ግቡ። በቃ ወደ እሱ ተመለሱ፣ ያኔ ሁሉም ነገር ይስተካከላል። የምሬ ነው ምላችሁ። አሁን በፊት በትንሹም በትልቁ ምፈራ ነበር፣ አሁን ግን አልፈራም። እናት አባቴ የራሱ አልፈራም፣ ግን አከብራችኋለሁ፣ እናት አባቶቼ ናቸው። የምሬ ነው ምላችሁ። እምፈራው ግን አጥያትን ነው የምፈራው እግዚአብሔርን ነው ኃጢአትን እፈራዋለሁ አለ ከእግዚአብሔር ጋር ስለሚያጣላኝና ስለ እንትን ስለሚለኝ እፈራዋለሁ እንጂ በፊት በትንሹም በትልቁም በቃ የሆነ ውስጤ ፍራቻ ፍራቻ ስሜት ነው የነበረው፣ አሁን ግን የለም። እግዚአብሔር እንላችኋለሁ በተለይ በርሜል ጊዮርጊስ እጄ ከመጣው በኋላ ብዙ ነገሮች ተቀይረዋል። ክብር ለሰማቱ ለድንግል ማርያም ለእመቤት የማርያም እውነት ለልደትዬ ይይ ለፈጠረኛ አምላኬ ለሱ ይሁን ነው የምላችሁ እና ብቻ እግዚአብሔር ሲስ እና ተስፋችሁ እሱ ይሆን። በርቱ ጠንክሮ ላለውኝ ያው ቪዲዮ ከአስር ደቂቃ በላይ እንዳደርገው አልፈልግም። እንደነገርኳቸው ደግሞ የዛሬ ቪዲዮ በጣም የሚለይ በጣም ደስ የሚል እኔንም ያስደሰተኝ ነገር ነበረ እሱ ነው ነግራችኋለሁ ብዬ ነበር ያልኩት ግን በቃ የሚቀድመው ይሄን ስለሆነ ነው ያስቀደምኩት ማለት ነውእና በሚቀጥለው ደግሞ ሐሙስ ቀን ዩቲዩብ ብር ከፍሎኛል። ያው እኔ በእናንተ የምደብቀው ነገር የለም እግዚአብሔር። ለምን ከእግዚአብሔር በታች ከእናንተ በእናንተም የመጣ ውጤት ስለሆነ ማለት ነው። እኔ አልደብቃችሁም የምሬ ነው። ክፈቱም እንደዚህ ማድርጉ ብላችሁ አልደብቃችሁም። በቃ እኔ እኔ የተጠቀምኩትን ደግሞ እናንተም እንድትጠቀሙልኝ ስለምፈልግ ነው እና ዩቲዩብ ክፈቱ እንደዚህ ያደርጉ ብዬ የምናገረው ማለት ነው እና እግዚአብሔር የተመሰገነ ይሁን በእውነት ሐሙስ ቀን በሰፊ ሰርቼ ምን ያክል እንደከፈለኝ እንዴት እንደሆነ እያንዳንዱ ነገር እነግራቸዋለሁኝ ቪዲዮ ሰራላችኋለሁ። እስከዛ ድረስ ግን ይህንን ቪዲዮ ለእህቶቼ አድርሱልኝ። በተለይ ደግሞ በየኮመንቱ እየሄዱ በቃ ያልሆነ ድራማ እየተሰራ ራሱ በቃ ድራማ ራሱ እየሆነ እያወቁ ግን የሚያለቅሱ ልጆች አሉ። ከፍቅረኛው ተጣላ፣ ወለደች፣ እንደዚህ አረገዘች፣ እንደዚህ ሆነ እንዲሆነ በቃ በጣም የሚያለቅሱ በቃ ውስጣቸው እውነት መስሏቸው ግን ድራማ ነው በቃ። ምክንያቱም እይታ ያገኛሉ ብር ይታፈስበታል። ለዛ ነው። ሌላ ምንም ታሪክ የለውም። ታርጌት የለውም። እናንተ እንደንግጣችሁ ገብታችሁ እንድታዩ ነው ያንን ቪዲዮ የሚሰራላችሁ ማለት ነው እና እባካችሁ እራሳችሁን ሆኖ የሚጠቅማችሁን ነገር እዩ ነገ ሀገራችሁ ስትገቡ ምንድን ነው የሚጠቅመኝ ነገር እኔ በቃ ምሳሌ የሚሆነኝ ነገር ምንድን ነው የሚለው ነገር እዩ ለእናንተ ደግሞ እንደዚሁ ደግሞ ዩቲዩብ ክፈቱ ስሩ ከተለያየ ነገር ለምን ጊዜያችሁ ታባክኑታላችሁ ጊዜ እኮ ወርቅ ነው የምሬ ነው ምላችሁ እኔ አንዳንዴ ሳልሰራበት ያለፍኩት ጊዜ በጣም ነው የሚያናድደኝ እና በሌላ ቪዲዮ እንገናኛለን ሰላም ሁኑ ቪዲዮ ላይክ ሼር ኮመንት አድርጎ ሰላም